የተዘጋ መቅደስ ለልጆቻችሁ ማውረስ ትፈልጋላችሁ? ምዕራባውያን ወጣቶቻቸውን በሏቸው። የትላንትና እናቶችና አባቶች ልጆቻቸውን ሰጥተው ነው ዛሬ ቤተ ክርስቲያን ሕያው የሆነችው። ልጆቻችሁን ማን እንዲነጥቃችሁ ትፈልጋላችሁ? ፊልሞች እንዲያሳድጉላችሁ ትፈልጋላችሁ? ከሩሲያ ጋር ያለን ጦርነት ጠንካራ የሆነውን ኦርቶዶክሳዊ ትራዲሽን ትውፊትና ባህል መናድና ማፍረስ ነው ነበር ያለው። እንደምን አላችሁ? አሜን። በችርነቱ የጠበቀን በአጸደ መቅደሱ የሰበሰብን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ከዚህ ችለት በረከት ረድኤት ለሁላችን የሚያሳትፈን አሜን። እንደ እግዚአብሔር ቅዱስ ፈቃድ ከጉባኤያችን ሀሳብ ላለመውጣት የጉባኤውን መንፈስ መሰረት በማድረግ ጥቂት ደቂቃዎችን አብረን እንቆያለን። እግዚአብሔር ከሁላችን ጋራ ይሁን። የሚመጣው ዘመን ለማን ነው? በዚህ ርዕስ ጥቂት ደቂቃ ቆያችኋለሁ። ሌላ ሰፊ የትምህርት የዝማሬ መርሃ ግብር እንዳለ አውቃለሁ። የጉባኤውን ዓላማ ለመጠቆም ያክል ይህን መርስ መርጫ ነው። የሚመጣው ዘመን የማን ነው? ዘመን ሰው የሚሰራበት እግዚአብሔር የተሰጠ እድሜ ነው። የሚመጣው ዘመን የማን ነው? ስል የሚመጣውን ዘመን ማን ነው የሚሰለጥንበት? የሚመጣውን ዘመን የማን መንፈስ ነው የሚመራው? የማን መንፈስ ነው የሚመራው? መጪውን ዘመን ምን አይነት ነው የሚሆነው የሚለውን ለማመልከት ነው። ወገኖቼ የሚመጣው ዘመን የማን ነው? ማን ነው ተጽዕኖ የሚያሳድርበት? ማን ነው የሚመራው? ማን ነው ስራ የሚሰራበት? ነው ሀሳቡ ወገኖቼ። እንደምታውቁት ይሄ ዓለም በዚህ ዘመን እና በሚመጡት ዘመናት ሽሚያ አለበት። እያያችሁ ነው። የመሬት ሽሚያ ዓለምን እያጋደላት ነው። እያያችሁ ነው። የውሃ ሽሚያ ጦር እያማዘዛት ነው። እያያችሁ ነው። የታሪክ ሽሚያ እዚህም እዚያም ደስ የማይሉ ድምጾችን እያሰማን ነው። እያያችሁ ነው። ብቻ አለም በሽሚያ ትሞልታለች፣ በመነጣጠቅ ታውዳለች። ሽሚያው እንዲህ እና እንዲህ ያሉ ነገሮችን ብቻ አይደለም፣ የሰውም ሽሚያ አለ። ይልቁንም የሚበረታው የሰውን ሽሚያ የያዘው ትግል ነው። ለዚህ አንድ ነገር ላሳ- ልጥቀስላችሁ። ዮሐንስ ጳውሎስ ዳግማዊ ጆን ፖል የሚባሉት የካቶሊኩ ፓፓ ሊሞቱ ሲሉ እንዲህ አሉ አሉ የሚመጣውን ዘመን የካቶሊክ ዘመን እንዳደርጋት የዚህን ዘመን ህፃናት ለኔ ስቶኝ ብለዋል ላሉ? አያችሁ፣ የሰው ሽሜ ያለበት ያልኳችሁ ለዚህ ነው። ህፃናትን ይሻማሉ፣ ወጣቶችን ይሻማሉ። የትኛውም ምሪዮት ዓለም ወጣቶችንና ህፃናትን ይሻማል። ወገኖቼ፣ አያችሁ የሚመጣው ዘመን የሚወሰነው በወጣቶች ስለሆነ ነው። ህፃናትን ለእኔ ስጡኝ ያሉት ኦርቶዶክሳውያን፣ እኛ በዚህ ዘመን የተከፈተ መቅደስ ከአባቶቻችን ተቀብለናል። እስኪ ልጠይቃችሁ፣ የተዘጋ መቅደስ ለልጆቻችሁ ማውረስ ትፈልጋላችሁ? እኛ ከአባቶቻችን ከትላንቶቹ ተርበው ተጠምተው ተንከራተው ተምረው ወንጌልን እንዲህ ባለች ቤተ ክርስቲያን አስፍተውልናል። እኛ ጉባያት እንዲታጠፉ ትፈልጋላችሁ? መቅደሳችን በማህሌት ደምቋል። መቅደሳችን በዕጣኑ መዓዛ ተሞልቷል። ይሄ የሆነው ትላንት ያሉት ይህን ስራ ስለሰሩ ነው። ወገኖችን፣ ሙጃ ሙጃ እንዲሸታችሁ ከፈለጋችሁ ልጆቻችሁን ውሰዱና ለሌሎች ስጧቸው። የሚቆርብ ትውልድ ካልፈለጋችሁ ከዚህ ትተውና ናይት ክለቡን ታስፋፋላችሁ። ምን እያልኳችሁ መሰላችሁ? ይህችን ቤተክርስቲያን ከነ ክብሯ ከነ ግርማዋ ከነ ልዕልናዋ ከነ ጸጋዋ ለልጆቻችሁ መስጠት ከፈለጋችሁ ህፃናት ልጆቻችሁ ላይ ደግሞ ወጣቶቻችሁ ላይ ያተኩሩ ኦርቶዶክሳውያን ይሁላችሁ አንዳንድ ሰዎች ይጠይቃሉ፣ ይላሉ ኢትዮጵያውያን ወደ ውጭ ሀገር ወጣ ሲሉ ምን ብለው ይጠይቃሉ አሉ፣ ሃው ዲዩ ሙቭ ኦን ሰንዴ በለተ ሰንበት እንዴት ነው እንቅስቃሴ አለ ወይስ ቸርቻችሁ ተዘግቷል? ብለው ይጠይቁናል አሉ። ወገኖቼ፣ ምዕራባውያን ወጣቶቻቸውን በሏቸው። አዎ የእግዚአብሔርን ቃል ነፈጓቸው። ቸርቾቻቸው ሙዚየም ሆኑ፣ ራቁታቸውን ቀሩ። ታሪክና ሕንፃ ብቻ ታቀፉ፣ ልጆቻቸውንና ወጣቶቻቸውን ግን ተበሉ። ባዶ ወንበር ታቅፈው ተቀመጡ። ወገኖቼ ተስፋ የቆረጡ በስልጣኔ ግን የመጠቁ በጣም ብዙ ወጣቶችን አፈሩ። አያችሁ፣ ሃይማኖትን ችላ የሚሉ ምግባርን የሚያቃልሉ ቤተ ክርስቲያንን የሚንቁ ወጣቶች በበዙ ቁጥር ክርስትና ይቋረጣል፣ መንፈሳዊነት ይጠፋል። ለዚህ ነው አውዲሁ ሙቮን ሰንዴ በዕለተ ሰንበት እንዴት ነው ሰው አለ እናንተ ጋር ይሉናል አሉ። አዎ ሰው አለ። ጊዜ አጥሮን እንደውም ማሌቱንም ቅዳሴውንም ያዝ ያዝ እያደረግ ነው እንጂ ሀያ አራት ሰዓቱ እንኳን ላምልኮ አልበቃንም። እንላቸዋለን። ወገኖቼ ክርስትና እንዲቀጥል አገር እንድትድን የእግዚአብሔር በረከት በምድራችን ላይ እንዲኖር ከፈለጋችሁ ልጆቻችሁን ለእግዚአብሔር ስጡ። የትላንትና እናቶችና አባቶች ልጆቻቸውን ሰጥተው ነው ዛሬ ቤተ ክርስቲያን ሕያው የሆነችው። አንድ አባት ሲነግሩኝ፣ ብቻዬን ናት እቺን ቤተ ክርስቲያን የተከልኩት አሉኝ። እንዴት አድርገው አልኳቸው? ቃጭል በጥርሴ ይዤ ታቦት በራሴ አክብሬ፣ ታቦት በራሴ ቃጭል በጥርሴ ይዤ ነው የተከልኳት አሉኝ። ብቻቸውን አሻግረዋታል ቤተ ክርስቲያን። ይህ ሁሉ ሕዝብ ለቤተ ክርስቲያን ካልሰራ እንግዲህ አለለ ለማን ይሰራ ነው? ወገኖቼ ልጆቻችሁን ማን እንዲነጥቃችሁ ትፈልጋላችሁ? ፊልሞች እንዲያሳድጉላችሁ ትፈልጋላችሁ? ብቻውን የዚህ ዓለም እውቀት ሰው የሚሰራ ይመስላችኋል? ወገኖቼ እውቀት ብቻውን እንዳልሰራ ማረጋገጥ ከፈለጋችሁ በእውቀት ክምችት ኒኩሌር የገነባችሁን ይችን ዓለም ተመልክቷት። ለመጠፋፋት ጫፍ ደርሳለች። በስጋት ላይ ወድቃለች። መልኳ ጠቁሯል፣ ውበቷም ጠፍቷል። ፀሐይ መልኬን አክስሎታልና አትዩኝ ትላችኋለች። ምኗ ይታያል ነዳለች። እውቀት ብቻ አላዳናትም፣ ምሁራን ብቻ አልታደጓትም። እናንት ክርስቲያኖች እቺን አለማድኗት አት ድንም እንጂ ይፈውሷል አትፈወስም እንጂ ሞክሯት። ካልቻላችሁ ግን ራሳችሁን አድኑ፣ ከዚህ ዘመን ትረፉ። የሚመጣው ዘመን የኦርቶዶክሳዊነት ዘመን እንዲሆን ከፈለጋችሁ ዛሬ ከቤተ ክርስቲያን ጋር ስሩ። ስለ ልጆቻችሁ ስትሉ፣ ስለ ወለዳችኋቸው ስትሉ፣ ስለምትወልዷቸው ስትሉ፣ አዎ ሰንበት ትምህርት ቤቶችን አግዙ፣ ቤተ ክርስቲያንን እርዱ፣ ካህናትን ደጉሙ። አዎ ክንዶቻችሁን አበርቱ። ጸሎት ያላችሁ በጸሎታችሁ፣ ገንዘብ ያላችሁ በገንዘባችሁ፣ ጉልበት ያላችሁ በጉልበታችሁ፣ እውቀት ያላችሁ በእውቀታችሁ፣ ነገን ዛሬ ስሩ። ትላንት ዛሬ ተሰርቷል። ነገ የሚሰራው ደግሞ ዛሬ ነው። ገባንም አልገባንም፣ ሶስት ሸክም ወድቆብናል። ትላንት ይጠበቃል ዛሬ ይጸናል። ነገ ይሰራል። ነገ የሚሰራው ዛሬ ነው። ፉከራ አይደለም። ነገ ነው የሚሰራው። ይቅርታ አርጉልኝ። ስራ የሚሰራው በዴኮሬሽን እና በሴሬሞኒ አይደለም። ቀስ ብሎ ነው የሚሰራው። ድምፅ አጥፍቶ ነው የሚሰራው። ስራ ስሩ። ግቡና ስሩ። የምትችሉ አንዳች ነገር አበርክቱና የሚመጣውን ዘመን የኦርቶዶክሳዊነት ዘመን እናድርገው። እያያችሁ እኮ ነው። ግልጽ እየነገሯችሁ ነው። ምን ትፈልጋላችሁ? ግልጽ እየነገሯችሁ እኮ፣ ግልጽ እየነገሯችሁ ነው። በቀደም የአሜሪካኑ ሴናተር የተናገረውን አልሰማችሁ ይሆን? ከሩሲያ ጋር ያለን ጦርነት ጠንካራ የሆነውን ኦርቶዶክሳዊ ትራዲሽን ትውፊትና ባህል መናድና ማፍረስ ነው ነበር ያለው። ብዙ ብዘረዝር ደስ ይለኛል፣ ግን ሕመሙን እና ስሜቱን ታውቁታላችሁ። የተጠራችሁት ስራ ለመስራት ነው። አዎ፣ ወንጌል እንዲበዛ አንዳንዶች ከእሳት ነጥቀው እንዲድኑ እንዲተርፉ ከፈለጋችሁ ስራ ስሩ። ጎርፍና ዘመን አንድ ናቸው። ካልተጠቀሙበት ሁለቱም ይወስዳሉ። እንዳንወሰድ ስራ እንስራባቸው። አዎ፣ ንጸልዩ ጸልዩ የምታለቅሱ አልቅሱ። ገንዘብ ያላችሁ በገንዘባችሁ፣ ጉልበት ያላችሁ በጉልበታችሁ። ለምትመጣው ቤተ ክርስቲያን ካሰባችሁ ዛሬ ያሉትን ወጣቶችና ሰንበት ትምህርት ቤቶች አግዙ። እመኑኝ፣ ዞር ብዬም ይሄን መናገር እፈልጋለሁ። ወጣቶች የሌሏት ቤተ ክርስቲያን ቤተ ክርስቲያን አትሆን። ገንዘብ ያላት አላልኩም። ወጣት የሌላት ቤተ ክርስቲያን ቤተ ክርስቲያን አትሆንም። ነገን የምናይበት ከዚህ ምንሰፋበት ከዚህ ምንበዛበት ከዚህ የምንደምቅበት የወጡትን የምናስገባበት ዘመን ያድርግልን። ይቆየል። አሜን አትሉ